እና ባላችሁበት ሰላማችሁ ብዝዝት ይበልልኝ እና ውዶች አሁንም አዲስ ቪዲዮ ጀላችሁ መጣው ላይክ እያደረጋችሁ እሺ እና ሀጂ ማለት ነው ሀጂ ተይዟል ተይዞ እየተቀጠቀጠ ነው ማለት ነው እና አልহামዱሊላህ እንኳንም ተያዘ ለምን ሽጉጥ ይዞ ነው የሚለው ከሚስቱ ስር ሽጉጥ ገዝቶ ማለት ነው ሽጉጥ ገዝቶ ሰይድ ይገል እየተደባበቀ እያለ ነበር ግን ያዙት። አልሐምዱሊላህ እንኳኑ ያዙት። እየተቀጠቀጠ ነው። እንደ ሀያ ሲጀመር ዱላ ይወዳል። እንትና ሀጂ ምንም ምንም ምንም ቢያደርጉት አይገባውም? ኡፍ ምን አይነት ሰው ነው ያ ረቢ። ድሮ እኮ እናንተ ድሮ ድሮ ድሮ ሱመያና ሰኢድ እራሱ እዛ የመን እያሉ ማለት ነው ጥሩ ያኒ፣ በጥሩ ሁኔታ ከሚስቱ ጋር እየኖረ ነበር ከዚች ጫልቱ የሚሉ ልክ እንደ ሰይድና ሱመያ እንደዛ እየኖሩ ነበር ግን ለጊዜ ለጊዜ በኋላ ሰውየው ጭራሽ በጭራሽ ራሱ ራሱ በቃ ምንም አያቅ ምንም የሚያደርገውን አያቅ ቢመክሩት ቢመታ ምንም። አሁን ሚስቱ ልጁን ይዛ እያሳደገች ነው። ሁለተኛ ልጅም አረገዘችለት። ያን ሁለተኛ ራሱ ካላወጣሽ የኔ ልጅ አይደለም አውጪው። ኡኡ ከሷ ስር ደግሞ ብር ሰርቆ ምን አይነት ወንድ ነው? ከእሷ ስር ብር ሰርቆ ለሰኢድን ሰኢድን ሊገል ሰኢድን ከገደለ እሱ ሊኖር ነው እንዴ? እንዴ ነው የሚያስበው? በቃ ያኔ ከሊወል ሊኖረው ነው በቃ ምንም ለነፍሱ ደንታ የሌለው ሰውዬ። እፍ ባለፈው እንደዛ ተቀጥቅጦ እስር ቤት ገባ። እንደ ምንም እንደ ምንም ሆኖ ከእስር ቤት ሲጀመር እኮ ጥሩ አመል ቢኖረው ቢስተካከል እውነት ማንም አይነካውም፣ ሰኢድም አይነካውም። ሰኢድ ሲጀመር ሰው የሚነካ ሰው አይደለም፣ ሰው ከነካው ነው እንጂ ያኔ ለሰው የሚረዳ ስለይ እንዳያችሁት ነው። ሚስቱ አሁን የእሷ አባል ሰኢድን እየጎዳ እያለ ግን እሱ ምንም ሚስቱን እየረዳ ነው። አስባችታል። ኢትዮጵያ ግቢ እንደዚህ እንደዚህ አድርጊ እንደዚህ ከረግሽ ትሻሻለሽ ያለሽ ትኖር ያለሽ በቃ ሀጂ አይጠቅመሽም፣ ከእሱ ላይ ለራቂ እያላት እየመከራት እየረዳት ነው። እንደ ሀጂ መራቅ አለበት ነበር አይደል? ግን እየረዳት ነው። ደሞ ድሮ ጓደኛሞች ነበር አብሮ የጠጡ የበሉ ነበር። አሁንም ቢሆን ግን ሀጂ ቢስተካከል እንደ ድሮ አመሩ ቢሆን ቢመለስ ወደ ሚስቱ ተመልሶ በስነ ስርዓት ኖሩት እንደዛ ከሰው ጋር የሚኖሩ ቢኖር ማንም አይነካውም። ሲያዩት ምስኪን ነው የሚመስለው፣ ግን ተንኮለኛ ያቺ ሴትዮ እውነት ያቺ ሁለተኛ ገባት ያቺ ሴጣኗ ምናምን ድግምት ምናምን መሰራዋ ሴትዮ እሷ ነች ያሳበደችው በቃ ራሱ እንዳያውቅ ያደረገችው አለዋለም ይመስለኛል። ለምን ያች ሴትዮን ማታረግ ስራ የለም እኮ ማታረግ በቃ በእሷ ሰበን እሷ በመሀል ገባች፣ ሁሉ ነገር ተበጠበጠ። የሱ ህይወት እሱ ራሱ ጭንቅላቱን አንድ አያቅም። አለዋለም በስ ግን ዱ አርጎለት አላያድ ነው አላ ያስተካክለው እውነት። ሲያዩት ለምን ሚስኪን ሰው ይመስላል። ያኔ የድሮ ሰይድና እሱ ጓደኛ የድሮ ፍቅራቸው ምናምን ስታዩ ማለት ነው፣ በጣም ያሳዝናል። አሁን ያለበት ሁኔታ በጣም ከባድ ነው እና አላህ ያስተካክለው። እውነት እንደዚህ አይነት ሰው አላህ ልቡን አይስጠው። አላህ ያስተካክለው። እንግዲህ ሰው በፊት በቃ ሁሉ ነገር ኑሮ ማ ተተካ፣ ቀን በቀን ደግሞ ሲቀያየር አስቡት፣ ከባድ ነው። እውነት ከባድ ነው። ግን አልሐምዱሊላህ፣ እንኳንም ያዙት። ይሄ አሁን እብድ ነው ሰውየው፣ አብዷል። ሲጀመር ጤና የለው። ሰይድና አንድ ነገር ቢለው እሱ ባላጠፋው ሰይድ ለምን ይጎዳል? ስለዚህ ስንት ሰው ሲጀመር ስንት ሰው ባልና ሚስት እየለያየ ነው አሉ። የማይሰራ ስራ የለም አሉ። እንግዲህ ሚስቱንም እንደዛ ማታ ማታ እየሄደ እየቀጣት፣ እንኳንም ያዙት። ከያዙትም ግን መክሮት የሚስተካከል ከሆነ ወደ ሚስቱ የሚመለስ ከሆነ ቢመለስ ግን ምንም ምንም እሱ አይስተካከለም። እንደውም ቁርአን ቢያስቀሩበት ምንም ጤነኛ አይደለም ይሄ ሰውዬ። ቁርአን ቢያስቀሩበት አንድ ነገር ነው። ለምን ለዚች ለሚስቶ፣ ሚስቱ ሆይ፣ ሁለቱም አንድ ነገር ትታው ምን ብላ ትታው የለም ብላ ወደ ሀገር መግባት ትታ፣ እሷም እንግዲህ ሁለተኛ ልጅ አረገዘች ማለት ነው። ጋይስ፣ ለማንኛውም እንኳን ተያዘ፣ መያዙ ጥሩ ነው። ይቀጥቁጥም ትም እንግዲህ ምን ይደረግ፣ እንደ ሀያ ነው ዱላ የሚወድ ሰውየው ይምንም ምንም በዱላ ራሱ አይስተካከልም። እዛ እስር ቤት አስገብቶት ይቀመጥ እዛ በቃ እስከሚስተካከል አንድ አመት። እንደዚህ እውነት እዛ እስር ቤቶች ውስጥ መሸጎር ነው። ምንም ምንም ምንም አበደን እንደዚህ አይስተካከልም። ትንሽ ይታሰራል ይፈታል። ሲጠግብ እንግዲህ ሚስቱ ማሰቃየት ወዲ ወዲ የሄደ ሰው ማስቸገር ነው ስራው። መቼስ ትልቅ ሰውዬ ነው ይሄ፣ ህፃን አልሆነ። እን እንደዚህ አይነት ነገር ይፈጸማል። ይሄ እኮ እንደዚያ አይነት ሰው ሰው መክሮ እንደውም ያጠፋ ሰው መክሮ መመለስ ነበረበት። ግን የሚሰራው ስራ የህፃን ስራ ህጻን ራስ